የመብረት ደንስና የሻ አንድነት ገዳም ብለን ስናስተዋውቃቸው የነበረው ይህ ቦታ ነው። ይህ ቦታ ከራስሜ እስከ መንጥቅ እስከ ደብር ማለትም መብረት ድረስ የተቀደሰና የተባረከ ነው። እስከ ለተምጣ ቅዱሳን ልጆች ያለዩትም ብሎ ለእናቱ ለቅድስት ድንግል ማርያም ያስረከባት የቃል ኪዳን ቦታ ነው። ይህ የምታየው ተራራ መብረት ይባላል። መብረት ከመባሏ በፊት ደብረ የይፋት ደብር ትባላለች። እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ከልጇ ጋር መታ ያረፈችበትና መላእክቶችም መጥተው ልጇና እሷን አመስግነው ይህ ተራራ ካሁን በኋላ መምሕረት ብለው የሰየሙት የተቀደሰ ቦታ ነው። በኋላውም ዘመን አቡነ ተክለ ሃይማኖት መጥተው እዚህ ቦታ ላይ ሰይጣን ሲመለክበት ነበርና ሰይጣንን፣ አጋንንትን አባረው ያመልኩት የነበሩ ሰዎችን አሳምነው አስጠምቀው የኪዳነ ምሕረትን ቤተክርስቲያን ሰርተው የሄዱበት የተቀደሰ የተባረከ ቦታ ነው። በኋላም አቡነ ዜና ማርቆስ መጥተው እዚህ ሲቀድሱባት የኖረች ተራራ ናት። ይህ የምታወድሙ ትልቁ ጫካ ገዳመ ደንስ ይባላል። ገዳመ ደንስ ማለት አቡነ ዜና ማርቆስ ከጫጉላ ቤት ወጥተው ለመጀመሪያ ጊዜ የገቡበት የመነኑበት ቦታ ነው። አባ ጽጌ ድንግልም ከይሁድነት እምነት ተመልሰው በአቡነ ዜና ማርቆስ ተጠምቀው የመቤታችን የቅዱስ ድንግል ማርያምን ስዕል አግኝተው ለአቡነ ዜና ማርቆስ ያስረከቡበት ከአቡነ ተክለ ሃይማኖትን ቆብና አስኬማን መልኩስናን ከተቀበሉ ሰላሳ ሶስቱ ቅዱሳኖች አባ ዮሐንስ የተኖሩበት የተቀደሰ የተባረከ ቦታ ነው። መጨረሻ ላይ በምስራቅ በኩል የምታዩት ያ ተራራ ደብረ የሻ ይባላል። የሻ ማለት እንዳሁን ቅድም እንዳልኳቸው ከሰላሳ ሶስቱ ቅዱሳኖች ከአቡነ ተክለ ሃይማኖት ምልኩስናን ከተቀበሉት ቅዱሳኖች አባ ፊክጦር ሊኖርበት የተባረከ የተቀደሰ ቦታ ነው።